አንድ ቀን ያልጠበቅነው እንግዳ ይመጣል። ለመጨረሻ ጊዜ አይኖቻችንን እንጨፍናለን። ሁሉም ነገር ያበቃል። ከዚያ በኋላ ምኝታችን ይሰምራል። ከብቸኝነት፣ ከድካም፣ ከመገፋል፣ ከማጣት፣ ከንዴት እብደት ቀረሽ ከሆነው ምስቅልቅል ኑሯችን የመላቀት ፍላጎታችን በድንገት እውን ይሆናል። አሁን አያድርገውና፣ የሞት ጥላ ከቦ አይኖችን ከመጨፈንህ በፊት ሁለት ደቂቃ እንደቀረህ አስብ። ወደ ኋላ ስታስብ የምትጠላውን ስራ በመስራት አመታትን ስላሳለፍ ደስተኛ የምትሆን ይመስልሃል? በይሉንታ ወይም በሌላ ለአንተ መልካም ባልሆነ አካባቢ ውስጥ እንደ ኖር ክስታስብ ደስተኛ የምትሆን ይመስላል። ለረጅም ጊዜ ቂም በመያዝህ ለይቅርታ ቦታ በማጣት ፍራት ይሰማል። ወላጅ ዘመድ፣ ቤተሰብ ጋር መደወል ቀርቶ ሲደውሉ በፍቅር ባለማውራት ለነገሮች በሙሉ እነሱም ተወቃሽ በማድረግ ለነሱ ጊዜ በማጣት በስራ የተጠመድክ ስለነበር ፍራት ይሰማል። መጠን ካጣው ፍራቻ የተነሳ ልትሆነው ልትሠራው የምታስበውን ስላልሆንክ ስላልሰራህ ደስታ ይሰማህ ይሆን? በዚህ ህይወት ውስጥ የተረጋገጠ ነገር የለም። ነገ ሁል ጊዜ ምን እንደሚሆን አይታወቅም። ከአራት መቶ ትሪሊዮን ሞት አንዱ እርግጥ ነው። በሞት ፊት ይሉኝታ፣ ፍርሃት ምናምን የለም። ምንም ተፈጠረ ምን ማንም ሆንክ ምን ቀንህ ከሆነ ትሞታለን። ስለዚህ ተነሳውን ሳይሆን ፈጣሪን በመፍራት ይሉኝታ፣ ፍርሃት፣ ገለመሌ የሚባለውን ተውና ከመሞት በፊት በፈጣሪ ዘንድ የምትሸለምበትን ለራስህም ደስ የምትሰኝበትን አሻራ አስከር።